ከሰል ተራ ሜቃ ከሰል ሰደድ ብርድምት መስል። ወላሂ አረ አንተ የቀትር ሰይጣን መሰልክ። ሶስት መቶ ምናምን ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ ዛሬ እንግዲህ እስቲ ቅዳሜ ገበያን አብረን እንጎብኝ ላስጎብኛችሁ ምናልባት ውጭ ሄዳችሁ ይሄን ሰፈር የምታቁትና እዚህ ቦታ የነበራችሁ ሰዎች ለትዝታ ያህል እስቲ አብረን ሎሚ ሎሚ ሎሚ ለሽታ

እዚህ ቦታ ደግሞ የምታውቋት አጠፉም እና ጫተራ አካባቢ ነው። እና እስኪ አብራችሁ እያያችሁ የምታስታውሱትን ነገር በኮመንት ታሳውቁኛላችሁ። ምናልባት ውጭ ሄዳችሁ አጠፉም እዚህ ሰፈር መታችሁ የምታቁ ስላላችሁ ብዬ ነው ማስጎበኛችሁ። ይመቻችሁ። ካሜራ እየቀረስኩ ነው። በና እንዴት ነሽ? ምን ብዬ ተናድጄ ነበር የዛን ቀን፣ ወላሂ ለዛ ነው የምታራግፈው። አቤት ቆይ ምን እንደምትመስል ወላሂ አንተ የቀትር ሴይጣን መሰልክ። ዋው! ቀውስ ነው። ስራ ነው ስራ ነው አባቴ ስራ ነው። ሰርተን እንበላ ነው። አዎ ግድ ነው። ያራዳ ልጅ ይመችሽ። ከሰልተራ

በመጨረሻ ሙድ ቤተሰቦቼ ምሳ መብላት ነበረብኝና፣ እንደምታዩት ምግቤና ዝዥ ያው ግድ ነውና መብላት ምሳይን ብቻይን እያጣጣምኩላችሁ ነው፣ እንብላ እያልኩ በዚህ አጋጣሚ ቀሪውን ቪዲዮ አብራችሁ ሆናችሁ ተከታተሉት። እስከመጨረሻ ላይ እያደረጋችሁ ከጎኔ ሁኑ እላለሁኝ። ሞራላችሁ አይለኝ እላለሁኝ። እወዳችኋለሁ፣ ይመቻችሁ ፋሚሊ። አ ምን እየሰራ ምን አይነት ቤት፣ ጎጆ ቤት ስዕል፣ ብቃት እኔ ላስተምርክ። ስዕል፣ ጎጆ ቤት እና ቤተ ክርስቲያን ነው እንደሚሰራው። ዋው በእምነት በቃ መጠንከር አለብህ። መናፈሻ መጣው። ቤተሰብ፣ ቡና ልጠጣ። እንደምታዩት ሚያምር ቡና የለም። እኔ ደግሞ ቡና የለም የምትል መስሉኝ። ቤተሰብ እንግዲህ እንደምታዩት አያችሁት፣ ቡናው ይመቻል። እዚህ እየመጣችሁ ጠጡ። በቃ ከየትም ቦታ እኔ እዚህ ቤት ነው በጣም ቡና ደስ የሚለኝ። ኖርማን ቡና ነው የሚፈላው። ይመቻል። ይሄ ቤት ግሪን ኤሪያ ነው። ደስ ይላል ብታዩት እና የሆነ መንፈስ ያድሳል። ምን አልክ? ቤተክርስቲያን ሰራክ? ምሳዬን በላው ቡናዬን እየጠጣው ነው። ቤተሰብ ካሜራ ጭልም። ለዛሬ ለዚህ ላ በዚህ ላብቃ በቃ የቻልኩትና የጣርኩትና። ቤተሰብ በተሻለ ቪዲዮ እስክመጣ ላይክ ሼር እያደረጋችሁ እንግዲህ አበረታቱ። እና ፋሚሊ እንደምታዩት ነው ሁሉም ነገር እየሆነ ያለው። ቤተክርስቲያኑ ሰራት እስቲ አሳያቸው። እስቲ አረ ብቃት። እስቲ ምንድን ነው እንትን አስመሰልከው እኮ፣ ጎተራ ያው ቤተ ክርስቲያን ይመስላል። አሳምሮ አሳምሮ አበላሽ እኮ የበለጠ አመሳሰልከው። ወላ ይችላል ሚየል ፋኒ ሊመቻችሁ